እስቲ እኔ ግን ማ በጣም እየናፈቀች ተው፣ ኪራ እንደሱ አትበል። እናቶች እኮ እንደዚህ ሲባል ወዳቸው የነግራቸውና ይጨነቃሉ። በዚህ በማታ ደግሞ አታስጨንቃት። እኔ ግን አባሽ የሚል ይመስለኛል። እንዳፍቅ ያርገው። ይህን ማሰብ ባልፈልግም ግን ቤተሰቦች ባይቀበሉሽስ? እንጃ። ኪራ ግን ከእነሱ ጋር እንደማትጣላቅ አልገባ። እኔ እኮ ካንተ ላይ ይጀመራል ያላችሁትን አባ አሁን ላው በፍቅር መፈተንም ሆነ አፍቅሮ ማጣትን ያፈቀረ እንጂ ያላፈቀረ ልብ ምን እንደሆነ አያውቅም። እናንተ ይህን ያህል ጊዜ መደበቃችሁ ጥሩ ባይሆነ፣ አሁን ግን ይሁን ብዬ ተቀብየዋል። አባ እውነትህን ነው። አስቱዬን ስ አለ እኮ አባ የኪራ አባት የፅናትና የኪራን ፍቅር አምነው በደስታ ተቀበሉ። ኪራና ፅናትም በጣም ደስ አላቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ በዝቶ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ በቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እንግዲህ በጣም ደስ በሚል ቪዲዮ ነው የመጣ ነው። ጽናትና ኪራ ሲፈሩትና ሲያስጨንቃቸው የነበረው ነገር ዛሬ ግን የኪራ አባት በድንገት ወደ ቤት መጥቶ ሳሎን ቁጭ ብለው ጽናትና ኪራም እየተጫወቱ እያሉ በድንገት ወደ ሳሎን ብቅ በማለት የኪራ አባት ሁለቱንም አያቸው። ኪራና ጽናትም የሚያደርጉት የሚሆኑት ነገር በጣም ጠፋባቸው፣ ግራም ተጋቡ። የኪራ አባትም ግራ የገባው ይመስላል። ከዛም ቁጭ ይላል። ጽናት ብድግ ብላ ወደ ኪችን ትሄዳለች። ኪራም እስኪ ምግብ ታምጣለህ ይለዋል። የኪራ አባትም እኔ አልፈልግም ሲለው፣ በቀለኒ ታምጣሊ ለጽናት ልንገራት በማለት በድንጋጤ ወደ ክችን ያመራል። ጽናትም ከኪችን ሄዳ ወደ ምሮ ጋር ስልክ ደወለች። ምሮም ስልኩን ታነሳዋለች። ምሩዬ ዛሬ ተዋረድኩልሽ፣ ጉድ ሆንኩልሽ። የኪራ አባት እኮ ድንገት ሳናስባው መጥተው ስን ሊስመይ ስል ኪራ አዩኝ። ጉድ ንሆንኩልሽ፣ ተዋረድኩ። ከሰው ጋር አግባብተሽ ይሄ ልጅ ዳሬ የተባልኩትን አደራ እኔ ወራሴ ቁጭ ብዬበት ታየው። ስለዚህ አሁን ምን ትኛለሽ? ተዋረድኩ ዛሬ ትላታለች ከዛም ኮቲ ትሰማለች። ጽናት ኮቲ እየሰማሁ ነው፣ ቆይ ባለ ደውልሻለሁ ትላለች። በፍርሃትም ተውጣለች። ጽናት የኪራ አባት ነበር ወደ ክችን የመጣ መሰላት። ወደ ክችን የመጣው ግን ኪራ ነበር። ዊ አንተ ነህ እንዴ ትለዋለች። ኪራም እየሳቀ አባ መስሎች ነበር እንዴ እንደዚህ በፍርሃት የተዋጥሾ እኔነኛው የኔ ፍቅር ይላታል። ፍቅሩ ይቆየንና አሁን አባትህ ምን አለህ? ትለዋለች። ሰርጋችሁ መቼ ነው አለኝ ቤሎስ መቼ ነው የምትለብሽው ያለሽ ይላታል። የምን ቤሎ ትለዋለች። የምን ቤሎ ነው የምታውቂው ሲላት የሕፃን ቤሎ አውቃለሁ ትለዋለች። ኪራም አባቶ በድንገት ሳያስበው ስለመጣበት አባ ግን በሩን ማንከፍቶል ገባ ይለዋል። አባቱም አንተ ልጅ አቅልህን ሳት ክንዴ ቤቴ መሆኑን ረሳሀው እንዴ ይለዋል። ኪራም አሀ ነካ ቁልፍ አለ ይላል። የኪራ አባትም አይን ቅንድብ ናያይም ይባላል፣ ነካ እውነት ነው የሁሉ ጉድ በቤት ሲሰራ እኔ ግን አላይም ይላሉ። ፅናትም ክችን ምግብ ላምጣ ብላ ሄደችው ልጅ ምግቡን ሳታቀርብ ዝምብላ በሀሳብ ተውጣ አቤት እኔ ቅሌቴ፣ አጋቢ የተባልኩትን ልጅ እኔው ራሴ ተጥጀበት ታየሁ፣ አይ ውርዴቴ ትላለች ጽናትም አረስኪ ልሂድ እና ቢያንስ ምግብ እንኳን ላቅርብ ልበለው ትልና ወደ ሳሎን ታመራለች። ወደ ሳሎን ስትሄድ ግን የኪራ አባት ሳሎን አልነበረም። ትንሽ ቁጭ ብላ እያለች ኪራ መጣ። አንቺ ልጅ ትፈታተኛለሽ ወይም ትከታተኛለሽ ይላታል። ኪራ አባይ ተሄደው ነው አብረው ስላዩን ደብሯቸው ነው አይደል? ትለዋለች ጽናት። ጭንቀትሽ እኮ ይገባኛል። ነገር ግን ሰራተኝነት ከሰውን ቦታ ትንሽ ፍቅቅ አያደርግም። ይህን ደግሞ ሁሉም ሰው እኩል እንደሆነ ያስተማርሽኝ አንቺ አደለሽ። አሁን በራሴ ላይ ሲደርስ ለምንድን ነው እንደዚህ ሁነቱ መጋፈጥ ያቃተሽ ይላታል። ኪራም ይኸውልሽ ጽናት፣ አሁን ላባዬ ሁሉንም ነገር ያለውን ነገር እንንገረው፣ ምክንያቱም የእኛ ፍቅር እስከ መቼ ነው ተደብቆ? ይላታል። ጽናትም ኪራ በጣም ጨንቆኛል፣ አላቅም ትለዋለች። ከዛም እቅፍም ታረገዋለች። እናትም በሀሳብ ስለተዋጠች እዛው ቁጭ ትላለች። ኪራም አሁን በድጋሚ የን ወይስ ትሄጃለሽ ይላታል። ጽናትም አረ ሄዳለሁ ትልና ብድግ ብላ ትሄዳለች። የኪራ አባትም ወደ ባለቤታቸው ጋር ወይም ወደ ኪራናስጋ ስልክ ይደውላሉ። አያንቺ አሁን እንደዚህ ታምሽ እኔን የኪራ ጋር መላክ ነበረብሽ ይሏታል። ከዚህ በኋላ ሁሉንም ነገር ኪራ ማወቅና መስማት አለበትም ይላሉ። እንግዲህ የኪራ እናትም ኪራ እንዳያቅ አትፈልግም። እኔ በኋላ ላይ ይሄ ልጅ አንቺ አንድ ነገር ብትሆኝ እኔን ይወቅሰኛል ሳት ነግሩኝ ይላል። ኪራ ማለት ሕፃን ልጅ አይደለም ይላታል። ስለዚህ ሁሉንም ነገር ኪራ ማለት ስለ እናቱ ማንኛውንም ነገር ማወቅ አለበት እያሉ ኪራ ከውጭ ይመጣል። በቃ በኋላ እደውልልሻለሁ በማለት ስልኩን ይዘጉታል፣ የኪራ አባት። ኪራም ምንድን ነው የተደበቀ ነገር አለ? እንደ ምንድን ነው ኪራ ስትል እኮ ሰምቼ ነው ይለዋል። የኪራ አባትም ታዳ ስም ለአንተ ብቻ ነው እንዴ የተሰጠህ፣ እንደ መልክህ ይላሉ። አባይ ግን ከመጣ ጀምሮ እኮ ልክ አደለህም ይላል። ኪራም የሌባ አይነ ደረቅ መልሶ ልብ ያደርቅ ይላል ያገሬ ሰው። ይልቅስ ከዚች ልጅ ጋር ምንድን ነው ያለ ግንኙነት ይላሉ የኪራ አባት። ኪራም በድንጋጤ እየተርበተበተ ከማን ጋር ይላል። ምን ነው አፈታ የያዘ ተርበተበክ? እዚህ ቤት አንድ ሴት ናት ያለችው እሷም ጽናት ናት ይላሉ የኪራ አባት። ኪራም በድንጋጤ ምን ይላል አባቱ። ይህ እንደው በጓደኝነት ስለምንቀራረብ ነው ይለዋል የኪራ አባትም። አንተም እንደ እናትህ የተደባበቀ ነገር ትወዳለህ በማለት ተቆጥቶ ብድግ ብሎ ይሄዳል። ኪራም አባቱ ከሄደ በኋላ አሁን እኮ ብነግርህ ጽናት ደግሞ ለምን ማለት አይቀርም! እኔም እኮ ግራ ገባኝ ይላሉ ጽናትም ክላሷ ገብታ መኝታውን እያስተካከለች ነበረ ኪራ ሲሄድ መኝታውን ታስተካከላለች ምን እያረክሽ ነው ይላታል። ፍራሽን እያስተካከልኩና ትለዋለች ኪራም ማለት እዚህ ልተኛ ነው እያልሽኝ እንዳይሆን ይላታል። አሁና እንዳስታውስ ፈለክ እንዴ አባትህ እኮ መተዋል ትለዋለች እና ጨክነሽ ብቻ ልታሳድሪ ነው ማለት ነው ይላታል ኪራ እኔ አባቱ በእኔ ላይ እምነት እንዲያጡና በእኔ እንድደብራቸው አልፈልግም። አሁን ሄድና ክላስ ገብተተኛ ትለዋለች። የኪራ አባት ቻርጀር ፈልገው ቻርጀራቸውን እረስተው ኪራ ክላስ ሲገቡ ኪራ የለም፣ ሳሎን ሲሄዱም ሳሎን የለም፣ ኪችን ሲሄዱም ኪችን አላገኙትም። ልጅ እየትሄዱ ነው ይላሉ፣ ይጨነቃሉ። ከዛ ኪራ ከፅናት ክፍል ወጥቶ ሳሎን ሲሄድ አባቱ ቁጭ ብለዋል። ሳሎን እንደ አባ አልተኛህም እንዴ ይለዋል አልተኛውም ቻርጀር ጠፍቶቤ፣ እየፈለግኩ ነበር። የት ነበር ሲሉት ክላስ የነበርኩ ኮ ይላል። እንዴ እኔ አሁን ክላስህ አረጀሁ ማለት ነው። ክላስ አልነበርኩ እንዴ? ክላስህ ኮ አልነበርክም። ክላስ ገብቼ ነበር ይሉታል። አረጀሁ ማለት ነው በቃ ይላል። ማለት ነው የኪራ አባት። ኪራም አራባር እንደዚህ አትበል፣ አላረጀህም፣ አንተ መቼም አታረጅም ይላል። እንግዲህ ልጄ ዋሸኛል ከሚል እርጅና የመጥቶ ወይም አረጀሁ ብለህ ይሻላል አርጅጄ አይኔ አለያለይ ወይም አይኔ ዋሽ ይብል ይሻላል ብዬ እኮ ነው ልጄ። ክብሮ ምን ይለኝ መሰለህ ሰው ሲዋሽ ቅንድቡንና መጅራቱን ማከክ ይጀምራል ይላይ ነበር ይሉና የኪራ አባት ብድግ ብለው ወደ መኝታ ክፍላቸው ይገባሉ። የኪራ አባትም ሳሎን ቁጭ ብለው፣ ጽናት ትመጣለች። ስታያቸውም ደነገጠች። ልትሄድ ስተመልሳ ልትሄድ ስትል ነይ ቁጭ በይ አሏት። እኔ ሁሉን ነገር አምኜሽ ሁሉን ነገር አማክሬሽ ለአንቺ ነግሬሽ አንቺ ግን አሁን ልንገሮት ያለሽ ይሏታል። ጋሼ እኔ እኮ እንደዛ ማለት ፈልጌ አይደለም፣ ግን ኪራ በኋላ ላይ ሁሉን ነገር ሲያቅ እንዳይጎዳ ብዬ ነው ትላለች። ለምጥን ልጅ ለእናቷ አስተማረች ይባል ነበር ድሮ። ስለዚህ አሁንም ከኛ አንቺ ለሱ ተቆርቁሮች ነው ወይ ይሏታል። ጽናትም ኪራ በጊዜ ሂደት ነገሩን በሰማ ጊዜ ቤተሰቦቼ በእኔ ላይ እምነት የላቸውም በማለት ነገር ይጭራል ትላቸዋለች። ቢሆንም ያለኔ ፍቃድ አንዳችም ነገር ለኪራ ትንፍሽ እንዳት ይሏታል። ፅናትም ተጠየቀኝ ስትል፣ ምን ብሎ ነው የሚጠይቅሽ? ለማንኛውም ያለኔ ፍቃድ ለኪራ ምንም ነገር ትንፍሽ እንዳትኝ። አንድ ልጃችን ነው በጣም እንደምንወደው ታውቂያለሽ። እያሏት ኪራ በድንገት ይመጣል። ኪራ ሲመጣ ጽናትም የኪራ አባትም ደነገጡ። ኪራ ሲመጣ ጽናትን ብድግ ብላ ወደ ኪችን ሄደች። ኪራም ምንድን ነው የተፈጠረ ነገር አለ እንደ ልጅቷ ገና ናት አይደል? ይሉታል። የኪራ አባትም አብራችሁ የከረማችሁት እናንተ እናንተ አንተ ልጠይቅ እንጂ ይሉታል። ኪራም በጣም ይጨነቃል። ወደ ኪችን ሲሄድ ጽናት ክችን ሄዳ ቆማ እየጠበቀችው ነበር። በሀሳብ ተውጣለች። ና ምን ሆነሻል ሲላት ምንም አልሆንኩም ግን እኔን ቤተሰቦችህ ባይቀበሉኝና ቤተሰቦችህ በእኔ ደስተኛ ባይሆኑ ከቤተሰቦች እንዳትጣላ ቃል ግባሌ ትለዋለች። ኪራም ቃል ይገባላታል። መኝታ ክላሳቸውን ገብተው ጽናትና ኪራ እያወሩ ነበር። አባ ግን የሚቀበል ይመስለኛል እሺ የሚልም ይመስለኛል እያለ ሲላት ጽናት አላቅም እንዳፋይ አድርገው ስትል፣ የኪራ አባት በር ላይ ቆመው እያዳመጡ ነበር። ብዙ ነገር ሲያወሩ እናቴ ናፍቃኛለች ይላል ኪራ አሁን በማታ እንደዚህ አትበል ትረፍበት ትለዋለች። ይህን ሁሉ እንደዛ እየተጫወቱ እያለ የኪራ አባት ሁሉንም ነገር እየሰሙና እያዳመጡ ነበር። ከዛም በር ከፍተው ይገባሉ። ኪራና ጽናት በጣም ደነገጡ። የኪራ አባትም ጽናትን ቁጭ በይ ይሏታል። ያወራችሁትን ሁሉንም ነገር ሰምቻለሁ ይላሉ የኪራ አባት። ይህን ሲሉ ኪራና ጽናት በጣም ደነገጡ። ፍቅር አፍቃሪው እንጂ ያላፈቀረ ሊገባ አይችልም፣ በማለት የኪራ አባትም ከዛም ፍቅራችሁን ተቀብያለው ተደብቆ የቆየ ቢሆንም ግን አሁን አምኜው ተቀብያለው ሲል፣ ኪራ አባውነት ግን ነው ይላል። አባቱም ይምልለታል። ከዛ ኪራም በደስታ አባቱን እቅፍ ያደርገዋል። ጽናትንም ነ ይሏታል። ሁለቱንም እቅፍ አድርገዋቸው ፍቅራቸውን ተቀበሏቸው ማለት ነው። ኪራና ጽናት በጣም ደስ ብሏቸዋል። ኪራ የእናቱን ህመም ባይሰማም ነገር ግን ጽናትን በመቀበሉ እናቴ ደግሞ ከጽናት ጋር ሆንኩ ስላት እንዴት ደስ እንደሚላት እናቴን አግኝቻት እስከምነግራት ጓጓሁ ይላል። እንግዲህ የዛሬው እዚህ ላይ ነው ያለቀው ማለት ነው። ኪራን በጣም ደስ ብሎታል። ጽናትን በጣም ደስ ብሏታል ማለት ነው። እናቱን አግኝቷት ደግሞ እናቱ ይህን ደስታውን እስከምትሰማ ድረስ ኪራ ቸኩሏል። ቀጣይ ደግሞ እናቱ ስትሰማ ምን ትል ይሆን አብረን የምናይ ይሆናል። እስከዛው ድረስ በያላችሁበት አለም ዳርቻ ሰላማችሁ ብዝት። ተረፌ ይበልልኝ። ባይ ባይ።